ሰላም የቻናላችን አድማጮች እንደምን አላችሁ። የባርሰሎና አስደናቂ ውድድር ዘመን እያሳለፈ መሆን ከዚሁ ስብስብ ውስጥ ብቻ የሚቀጥለው አመት የባሎንዶር ሽልማት ሲሰጥ ለዚህ ተስፋ ያላቸው በርካታ ተጫዋቾች እንዲኖሩ አድርጓል። ራፊኛ፣ ላሚን ያማል፣ ሮበርት ሌቫንዶቭስኪ፣ ፔድሪ በተለይ ባርሰሎና የውድድር ዘመኑ ሲያበቃ ቻምፒየንስ ሊግን አሸንፎ አመቱ የሚጠናቀቅ ከሆነ ለባሎንዶር ትልልቅ እድል ያላቸው ተጫዋቾች ይሆናሉ። የፍሊክ ቡድን ላሊጋውን እየመራ ነው በአራት ነጥብ ልዩነት። ለኮፓ ዴል ሬይ ፍጻሜ ደርሷል። ቻምፒየንስ ሊግን ያሸንፋሉ በሚል ቀዳሚ ፌቨራይቶች ተገማቾች ከሆኑት መካከል አንደኛው ነው። የውድድር ዘመኑ አስቸጋሪው ጊዜ አሁን ያለው ነው። ግን እንደዚህ ቡድኑ እየተጓዘ ባለበት መንገድ እስከ ውድድር ዘመኑ መጨረሻ ላይ ከደረሰ የባሎንዶር አሸናፊ ለመሆን እነዚህ ተጫዋቾች ከቀዳሚዎቹ ተገማቾች መካከል መሆናቸው አይቀርም። ታሪካዊ የውድድር ዘመን ነው ቡድኑ እያሳልፈ ያለው አሁን የጠቀስኳቸው አራቱም ተጫዋቾች የባርሰሎና ስኬት የቡድን ስኬት ቢሆንም ከግብ ጠባቂው እስከ አጥቂው ድረስ ያለ የህብረት ውጤትም ቢሆን ግን ይኸኛውን የባርሴሎና ቡድን የተለየ ትውስታ ውስጥ እንዲቀር የሚያደርግ የማጥቃት ኃይል ያለው ቡድን መቶ አርባ አራት ጎሎች አስቆጥሯል። ማንም በዚህ የጨዋታ መጠን ከዚህ በፊት በስፔን አድርጎት አያውቅም። ስለዚህ ቡድኑ በውህደትም ግን በግል የሚያስደንቅ የውድድር ዘመን እያሳለፈ ያሉ በርካታ ተጫዋቾችም ያሉት ስለሆነ ብዙዎቹ ተጫዋቾች ለትልቁ የግል ሽልማት ጎላ ያለ እድል አላቸው። ግን አንዳንድ ጊዜ ዲስአድቫንቴጅ ነው፣ ሁል ጊዜ ጥሩ አይደል። ለምሳሌ ባለፈው የውድድር ዘመን ከሪያል ማድሪድ ተጫዋቾች መካከል ቤሊንጋም ጥሩ ሲዝን ቢያሳልፍም ግን በቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ከተደረጉበት መደረግ ከጀመሩበት ጊዜ ጀምሮ ጎላ ብሎ ይታይ የነበረው ቪኒሽ ጁኒዮር ስለነበር የባሎንዶር የማሸነፍ ከፍተኛ ግምት የነበረው እሱን መጨረሻ ላይ ሮድሪ ቢያሸንፍም ማለት ነው። አንዳንዴ ከአንድ ቡድን ውስጥ በርካታ የባሎንዶር ተስፋ ያላቸው ተጫዋቾች ሲሰባሰቡ ድምፅ ስለሚከፋፈል ለአንዱ የባርሴሎና ተጫዋች ለምሳሌ አንደኛው ጋዜጠኛ ለራፊኛ ይሰጣል ሌላኛው ጋዜጠኛ ለላሚኒ ያማል፣ ሌላው ለፔድሪ፣ ሌላው ለሌቫንዶቭስኪ ሊሰጥ ይችላል። ይሄ ማለት ለምሳሌ ሌቫንዶቭስኪ ብቻውን ጎልቶ ቢታይ አብዛኞቹ ድምፆች ለሱ ሊሆኑ ይችሉ ነበር። ነገር ግን ሌሎች አጋሮቹም ደግሞ እያሳለፉ ባሉት እንደዚህ አይነት አስደናቂ አመት ምክንያት ሌሎች ሰዎች ለሌሎቹ ድምፅ ይሰጣሉ። ስለዚህ እንደዚህ አይነት የቮት ስፕሊት ሊኖር ይችላል። ስለዚህ ሁሌ ጠቃሚ ነው ማለት አይደለም። ከግል ሽልማት አንጻር ብቻ ነገሩን ካየነው ተጫዋቾቹ ምን ያህል ለግል ሽልማት ጉዳያቸው ይሆናል። አላቅም ያው ባሎን ዶር ትልቅ የግል ሽልማት ነው። ብዙ የሚጥመኝ ባይሆንም ግን አንዳንድ ጊዜ እንደዚህ ይሆናል። ለምሳሌ 2018 ላይ የፈረንሳይ ተጫዋቾች የዓለም ዋንጫን ሲያሸንፉ እምባፔ በጣም ግሩም ነበር። ግሪዝማን ከክለቡም ጋር እንደዚሁ በጣም ድንቅ ነበር። ነገር ግን ሰዎች ለፈረንሳይ ተጫዋቾች እንደዚህ ድምፅ ሲሰጡ ተከፋፈለ ማለት ነው፣ ስፕሊት ሆነ እና ሉካ ሞድሪች ወሰደው በዛ ዓመት እንደምታውቁት። ግን ተጫዋቾቹ ያሳለፉትን ሲዝን ብቻ ከወሰድን ግን እያንዳንዳቸው ለባሎን ዶር በቂ ምንድን ነው ሻውት አላቸው፣ በቂ ክርክር ማቅረብ ይቻላል። ከቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ በኋላ የቻምፒየንስ ሊግን የዚህን የውድድር ዘመን ከፍተኛ ጎል አስቆጣሪነት እየመራ ያለው የባርሰሎና ተጫዋች ነው። ሁለተኛውም የባርሰሎና ተጫዋች ነው፣ ግን ራፊኛ ብራዚላዊ ክንፍ ተጫዋች 12 ጎሎች አስቆጥሯል፣ ቀዳሚ ነው። ቀዳሚ መሆን ብቻ ሳይሆን በ2011 12 የውድድር ዘመን ሌዮኔል ሜሲ 14 ጎሎች ካስቆጠረበት የውድድር ዘመን በኋላ ለባርሴሎና በአንድ የቻምፒየንስ ሊግ የውድድር ዘመን ብዙ ጎል ያስቆጠረው ተጫዋች ራፊኛ። ሁለት ጎሎች ካስቆጠረ ከሊዮኔል ሜሲ ሬከርድ እኩል ይሆናል። የባርሴሎና ተጫዋች በአንድ የቻምፒየንስ ሊግ የውድድር ዘመን ብዙ ጎል ያስቆጠረው ቅድም ባልኩት ዓመት ሜሲ ያስቆጠረው የጎል መጠን ነው፣ 14 የመጨረሻ ኳሶች በማቀበልም ግን የሚመራው እሱ ነው። በዚህ የውድድር ዘመን በጎል ማስቆጠር ብቻ ሳይሆን ሰባት የመጨረሻ ኳሶች ያቀብሏል። በቀደም ከቦሩሲያ ዶርትሙንድ ጋር በነበረው ጨዋታ አንዴ ለሮበርት ሌቫንዶቭስኪ ደግሞ ቀጥሎ ለላሚን ያማል በሰጣቸው ኳሶች ምክንያት በቻምፒየንስ ሊግም ቤስት አሲስት ፕሮቫይደር ወይም ብዙ የመጨረሻ ኳሶች ያቀበለው ተጫዋች እርሱ ነው። ደብል 20 የሚባል ነገር አለ። በጎል ማስቆጠርና የመጨረሻ ኳሶች በማቀበል ሀያና ከዛ በላይ ሀያና ከዛ በላይ ሲሆን አሁን 28 ጎሎች ያስቆጥሯል፣ 22 አሲስቶች አሉት። 50 ማለት ቁጥሮቹ በዚህ ዓመት እየነካ ያለውን የብቃት ደረጃ ያሳያል። ስለዚህ እንደው ነገሩ ሁሉ ስታቲስቲካል ሆኖ መቅረቡ ትክክል ባይሆንም በዚህ ወቅት ግን እንደው የባሎንዶር ሽልማት ሲሰጥ ከባርሰሎና ተጫዋቾች መካከል ይህንን የግል ሽልማት ለማግኘት የበለጠ አድቫንቴጅ ያለው መስሎ ቢታይ ምክንያታዊ ነው። ከዚህ በፊት እንዳነሳ ነው ይሄ የውድድር ዘመን ለሱ ዓመቱ ሲጀመር ኒኮ ዊሊያምስን ይመኙ ነበር የባርሴሎና ደጋፊዎች። የእሱን 11 ቁጥር መለያም ለኒኮ ዊሊያምስ ማልበስ ይፈልጉ ነበር። ባለፈው የውድድር ዘመን የባርሴሎና የስኳድ ተጫዋች ነው የነበረው፣ የአንዳንዱን ጨዋታ የሚጀምር አልነበረም። በዚህ ዓመት ግን ከባርሴሎና የቴክኒክም የመልበሻ ክፍል መሪዎች መካከል አንደኛው አንድ የምጠራጠረው ነገር ይሄ እነሱ ኦራም ይሉታል። የሆነ ግርማ ሞገስ ነገር ማለት ነው። ያ ኦራ ያሉ አይመስልም። እንዴት እንደምንለከው አላቅም። ይሜዥረብል ነው የሆነ ለምሳሌ ላሚኒያም አለ የምታዩት ስታር ኳሊቲ አለ አይደለም። ቁጥሮቹ በጣም የሚያስደንቁ ቢሆንም ራፊኛ ምናልባት እንደዛ አይነት ተጽዕኖ ላይፈጥር ይችላል። እርግጠኛ አይደለሁም። እሱ ምናልባት አንድ ዲስአድቫንቴጅ ከተባለ እሱ ሊሆን ይችላል። ላሚኒያ አለው ያ ስታር ኳሊቲ አለው። በመላው አውሮፓ ብዙ ሰው የሚነጋገርበት ተጫዋች አሁን ላሚኒያም አለው ለዚያው ላንሳው እንዲያውም አሁን ባለበት ሁኔታ የሚቀጥል ከሆነ መጪው ጊዜ የላሚን ያማል ነው። ምንም ጥርጥር የለውም። የሚቀጥል ከሆነ ለ17 ዓመት ተጫዋች ከዚህ በፊት በ16 ዓመቱ ቢያደርግ የነበረው ነገር እናውቃለን። በ15 ዓመቱ ነው ቻቪ ለባርሰሎና ዋናው ቡድን እሱን ማሰለፍ የጀመረው። የሚጫወትበት ብስለት፣ በእያንዳንዱ ጨዋታ የሚያሳየው ትርኢት እና ፍሬያማነቱ ለማመን የሚከብድ ነው። በእያንዳንዱ ጨዋታ የሚደንቁ ፓሶች ይሰጣል። የበቀደሙ የቦሩሲያ ዶርትሙንድ ጨዋታ ላይ የባርሳ ሁለተኛና ሶስተኛ ጎሎች ሲቆጠሩ ለራፊኛ የሰጠው ክሮስ፣ በኋላ ለፌርሚን ሎፔዝ የሰጠው ፓስ ሁለቱም እንዴት ያለ የታደለ ባለ ተሰጥኦ ነው እንድትሉ የሚያደርጉ ናቸው። ያለምንም ግነት የውብ ጎሎች አስቆጣሪ ነው። የብዙ ትሪኮች ባለቤት ነው። የመጨረሻ ኳሶች በመስጠት የላቀ ነው። ሀያ አንድ የመጨረሻ ኳሶች ሰጥቷል። ትሪቬላው፣ ሩሌቱ ምን ሁሉ የሚገርም ነው። በትልልቅ ጨዋታዎች ደግሞ ይጎላል። ስለዚህ ስታቲስቲክሱ ራፊኛ ላይ እንኳን ባይደርስ በሰዎች አእምሮ ውስጥ በሚፈጥረው ትውስታና በነዛ በማንዘነጋቸው የሜዳ ውስጥ ትርኢቶቹ ምክንያት አይ ቲንክ በዚህ ሰዓት የዓለም ቤስቱ ተጫዋች ነው። ይሄ የኔ አስተያየት በዚህ ሰዓት ስታቲስቲካል በሆነ ማሳያ ከወሰድነው አይደለም፣ በጎሎቹ በአሲስቶች በን ብቻ ከሆነ የምንለካው ነገር ግን በተሰጠው ልዩነት ምክንያት በ17 1 ዓመቱ የዓለም ምርጡ ተጫዋች ይሆን አይቀርም። በተለይ 2025 ከገባ በኋላ ደግሞ ሌላ ደረጃ ላይ ደርሷል። 14 ጎሎች ነው ያስቆጠረው። ይሄ በግርምት አፍ የሚያስይዝ ቁጥር አይደለም፣ እንዲሁ ከሌላው የክህሎቱ መጠን አንጻር ካየን እድሜ 17 ዓመት ስለሆነ ተጫዋች ግን በጣም ያስገርማል። 35 የጎል ተሳትፎ አለው በሁሉም ውድድሮች የባርሰሎና ውጤቶች ላይ ቀጥተኛዊ ተጽዕኖ በብዙ ጨዋታዎች ላይ ያደርጓል። በኤል ክላሲኮ ጨዋታ ከባየር ሚኒ ጋር፣ ከቤንፊከ ጋር፣ ከዶርትሙንድ ጋር፣ በሌሎች ትልልቅ ጨዋታዎች ከአትሌቲኮ ማድሪድ ጋር በላሊጋው ይሁን በኮፓ ዴል ሬይ የሚገርሙ ብቃቶች። የዓለም ሰው የበለጠ ትኩረት ሰጥቶ በሚታደማቸው ጨዋታዎች ሁሉ ትልቅ ተጽዕኖ ማሳረፍ የሚችል ተጫዋች ስለሆነ የባሎንዶር ኮንቨርሴሽን ውስጥ ቢያንስ አለበት። ስለዚህ ምንድ ነው የእሱ ዲስአድቫንቴጅ? ቁጥሮቹ ናቸው። ሌቫንዶቭስኪ እሱን በስታቲስቲክስ ነው መግለጽ የምችለው 36 ዓመቱ ነው። በአምስቱ የአውሮፓ ሊጎች ከሱ የበለጠ ጎል ያስቆጠረ ተጫዋች የለም። የላሊጋ ከፍተኛ ጎል አስቆጣሪነትን እየመራ ነው። በቻምፒየንስ ሊግ ሁለተኛው ከፍተኛ ጎል አስቆጣሪ ነው። በ45 ጨዋታዎች አርባ ጎሎች አስቆጥሯል። በቅርብ ከእሱ አጠገብ በጎሎች ተጠግቶት ካለው ሃሪኬን በስድስት ጎል የበለጠ ጎል አስቆጥሯል። በሬሾ በሁሉም ውድድሮች በየጨዋታው ዜሮ ነጥብ ስምንት ስምንት ጎሎች ያስቆጥራል። በደቂቃ በየሰማኒያ ስድስት ደቂቃው ጎል ያስቆጥራል። በዚህ ዓመት በሬሾ ብቻ ከወሰድነው ዴምቤሌ ብቻ ነው ከሱ የሚሻል በየሰማኒያ ሁለት ደቂቃ አንድ ጎል ስለሚያስቆጥር የነ ላሚን ያማልን ያህል ወይም የነ ራፊኛን ያህል ለባሎንዶር ስሙ ኮንቨርሴሽን ውስጥ የለም ብዙም እንደምታውቁት አይነሳም። በተደጋጋሚ ነበረ ሌላ እድል ለሱ። 2020 ላይ በኮቪድ ምክንያት ፍራንስ ፉትቦል የሰረዘው ሲዝን 55 ጎሎች በ48 ጨዋታዎች ያስቆጠረበት የውድድር ዘመን የእሱ የእግር ኳስ ህይወቱ ምርጡ ሲዝን በቁጥሮች ካያችሁት ከዛ ብዙ አይረቅም። በተለይ እድሜውን ከግምት ስናስገባ ሌላ ስፔሻል ሲዝን እያሳለፈ ያለ ተጫዋች ነው። ግን እግር ኳስ ጎል ማስቆጠር ብቻ አይደለምና አምና የአማካይ ተከላካይ ነው አይደለም ያሸነፈው። ስለዚህ የባሎንዶር አሸናፊ መሆን እንደዚህ አይነት ሊኒየር አይደለም። ይህን ያህል ጎል ያስቆጠረ ተጫዋች የባሎንዶር አሸናፊ ይሆናል ማለት አይደለም። ነገር ግን ከዚህ የተለየ ምን ሊያደርግ ይችላል ተጫዋቹ? ማለት እንደ ዘጠኝ ቁጥር አርባ ጎል ላይ ደርሷል። በአምስቱ የአውሮፓ ሊጎች የእሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም። ግን ድምፅ የሚሻሙት የራሱ የቡድኑ ተጫዋቾቹ ናቸው። የባሎንዶር ሽልማት በመጨረሻ የቡድን ስኬት ላይ የሚመሰረት ነው። ለምሳሌ ሊቨርፑል ቢገፋና የቻምፒየንስ ሊግ አሸናፊ ቢሆን ኖሮ ሞሐመድ ሳላህ ያለምንም ክርክር የባሎንዶር አሸናፊ ይሆን ነበር። ከዛ ኮንቴንሽን ውጪ ነው ማለት አይደለም፣ አሁንም ቢሆን ሞሳላህ። ነገር ግን ባለፉት ዓመታት እንዳየነው የሊግ ዋንጫ ብቻ ማሸነፍ የባሎንዶር ባለድል ለመሆን በቂ አይሆንም። ወይ ቻምፒየንስ ሊግ ማሸነፍ ያስፈልጋል፣ ወይ ባለፈው ዓመት ሮድሪ እንዳደረገው ከስፔን ብሔራዊ ቡድን ጋር የአውሮፓ ዋንጫ ማሸነፉ ነው አይደለም ባለድል ያደረገው። ስለዚህ እሱ ልዩነት ያመጣል። የሜሲ የዓለም ዋንጫ ሲያሸንፈው የኮፓ አሜሪካ ሲያሸንፍ ባሎን ዶሮችን እንዳሸነፈው ማለት ነው። ሞሐመድ ሳላ የሁለቱም ምድል ያለው አይመስልም። አሁን ግን የሆነ ጊዜ በቃ ዋናው የባሎን ዶር እጩ እሱ ነበር፣ ይቀያየራል ማለት ነው ነገሩ ዛ ፓሪስ አንጀርማ በዚህ ዓመት የቻምፒንስ ሊግ አሸናፊ ቢሆን ኡስማን ደምቤሌን ለዚህ ልናጨው እንችላለን። በእርግጥ ፓሪስ ቲም ነው፣ ግለሰቦች ተነጥለው ያን ያህል የሚጎሉበት አይደለም። ግን እሱ ነው ልዩነት ፈጣሪ በተለይ በዚህ ዓመት ግን ደግሞ በቅርብ በተደረጉ ጨዋታዎች ከቫራት ስኬሊያ እና ዴዝሪ ዱዌ ጎሎች ያስቆጥሩ ስላየን የበለጠ ኮሌክቲቭ መሆኑን እንገነዘባለን። ግን ከፓሪስ ጎላ ያለው ስም እርሱ ነው። የቡድን ስኬት በውድድር ዘመኑ መጨረሻ ላይ ለግል ሽልማት ትልቅ ተጽዕኖ ይኖረዋል። ስለዚህ የባርሰሎና ጉዳዩን ስናነሳ እንደ ቡድኑ የቻምፒየንስ ሊግ ስኬት የሚወሰን ነው። ሶስቱን ጠቅሻ ያለው ሌቫንዶቭስኪን፣ ራፌኛን፣ ላሚኒያ ማለን። ግን አራተኛ ሰው ያለ ይመስለኛል ባርሴሎና ውስጥ ፔድሪ ጎንዛሌዝ እዚህ ጋር ስንደርስ ስለ ቁጥሮች አናወራም። ስለ ቁጥሮች ማውራት ማቆም አለብን። በእርግጥ የራሱን ጥንካሬ ሊያብራሩ የሚችሉት ሌሎች ቁጥሮች አሉ፣ ግን ጎል ማስቆጠር አሲስት መስጠት የእሱ ስራ አይደለም። የእሱን ክህሎት በአይናችን በማየት እና በጨዋታ ውስጥ የሚያሳድረውን የሚደንቅ ተጽዕኖ በማስተዋል ነው የምንረዳው። ያንን አርቲስትሪ በማየት ነው የምንረዳው። ባርሰሎና በሜዳው ጨዋታዎች ሲያደርግ ምናልባት የእሱን ያህል ጎልቶ ስሙ የሚጠቀስ ሌላ ተጫዋች ያለ አይመስለኝም። ፔድሪ ፔድሪ ፔድሪ እያሉ የባርሰሎና ደጋፊዎች ያለማቋረጥ ለእርሱ ይዘምራሉ። ይሄ የሃንዚፍሊክ ቡድን ባርሰሎና ያለው የክሬቲቪቲ መጠን በአንድ ሰው መብራራት ካለበት በፔድሪ ነው መብራራት ያለበት። ጨዋታውን የሚያቀላጥፈው፣ እነዛን የሚያስደንቁ ፓሶች የሚሰጠው፣ ሲምፕሊሲቲው፣ በሀያዎቹ መጀመሪያ ያለ ተጫዋች የማያስመስለው ብስለቱ፣ ሚዛን መጠበቁ፣ መስመር የሚቀደው የሚያልፉት ፓሶች፣ ክሬቲቪቲው፣ ኢማጂኔሽኑ፣ ምኑ ሁሉ ስታዩት በጣም ለማየት ደስ የሚያሰኝ ተጫዋች ነው። በመጨረሻም ሃንሲ ፍሊክ ያመጧቸው የፊትነስ አሰልጣኞች ልዩነት የፈጠሩበት ተጫዋች ነው። ሁሌም በጉዳት ሲቸገር የቆየ ተጫዋች ነው። አሁን ግን ከጉዳት ነፃ ነው። በብዙ መለኪያዎች የላሊጋ ምርጡ አማካይ ነው። ሜቢ በአውሮፓም በዚህ ሰዓት፣ በአጠቃላይ በዚህ ውድድር ዘመን ባሳየው ብቃት የአውሮፓ ምርጡ አማካይ ነው። ይሄ ብዙ ክርክር ያለው አይመስለኝም። በዚህ ጊዜ በተለይ በሱ ደረጃ በላቀ ብቃት በወጥነት የተጫወተ ሌላ ተጫዋች ያለ አይመስለኝም። ስለዚህ እነዚህ አራቱ የባሎንዶር ሽልማት ለማሸነፍ ከፍተኛ እድል ያላቸው የባርሴሎና ተጫዋቾች ናቸው። ቅድም ያልኩት ግን ዲስአድቫንቴጅ አለ። እንደዚህ ከአንድ ቡድን ውስጥ በርካታ የባሎንዶር ተስፋ ያላቸው ተጫዋቾች ሲኖሩ ለሁሉም ዲስአድቫንቴጅ ነው። ምክንያቱም ለአንዱ ብቻ ብዙ ድምፅ አይሰጥም። አንዱ ራፊኛን አንዱ ላሚን ያማልን አንዱ ሌቫንዶቭስኪን አንዱ ፔድሪን ስለሚል ባርሴሎና ከዚህ በፊት ከአንድ እስከ ሶስት ተጫዋቾቹ ጨርሰው ያውቃሉ። ሁለት ሺህ አስር ይመስለኛል ሜሲ ያሸነፈ ግን ፖዲየሙ ላይ መድረኩ ላይ ቻቪ ኤርናንዴዝ እና አንድሬ ሲኒያስታ ነበሩ። የባርሴሎና ሰዎች በጣም ከሚኮሩባቸው ስኬቶቻቸው መካከል አንደኛው ነው ይሄ። ለምን ሶስቱም የላማሲያ ውጤቶች ስለሆኑ ሶስቱም ባርሴሎና ሰራሽ ስለሆኑ፣ አሁን ከጠቀስኳቸው አራት ተጫዋቾች አንዱ ብቻ ነው የላማሲያ ውጤት ላሚኒያማል ብቻ ነው። ፔድሪ በልጅነቱም ቢሆን ከላስ ፓልማስ የመጣው የግራን ካናሪያ ሰው ነው። ራፊኛ ከሊድስን የፈረመው፣ ሌቫንዶቭስኪ ከባየር ሚኒክ የመጣው ነገር ግን ደው እንደዛ በጣም ሴንቲሜንታል ምድ የስሜት ትርጉም ባይኖረውም ግን የቡድኑን ስኬት መጠን የሚያሳይ ነው። በስኬት ውስጥ በቡድን አጫወት ውስጥ የጎሉትን ግለሰቦችም የሚያሳይ ነው ይሄ። ደግሞ ስለ አሰልጣኙ ይነግረናል። እንደምታውቁት ባሎንዶር ከዚህኛው ዓመት ከ ሲዝን ጀምሮ ለአሰልጣኞችን ባሎንዶር መስጠት ጀምሯል። አንቸሎቴ የመጀመሪያው አሸናፊ ናቸው። ፍሊክ ከቀናቸው እና ቻምፒየንስ ሊግ ካሸነፉ ተፎካካሪዎች አሏቸው። በእርግጥ እንደ ሉዊስ ኤንሪኬ፣ ሲሞኔ ኢንዛጊ እንደ ቻምፒየንስ ሊግ ጉዞ የሚወሰን ነው፣ ግን ከሆነላቸው ሆኖላቸው ትሬብል ካሸነፉ ለምሳሌ አንዚ ፍሊክ የዓመቱ ኮከብ አሰልጣኝ መሆናቸው አይቀርም። ስለዚህ ስለ እነዚህ ተጫዋቾች እንደዚህ ግሩም ዓመት ማሳለፍ ስንናገር በተዘዋዋሪ ስለ አሰልጣኙ የተናገር ነው ማለት ነው እና የባርሰሎና እነዚህ አራት ተጫዋቾች ተስፋ አላቸው። እንደ እንደ ኤርሊ ካንዲዴት የምትቆጥሩት ከባርሰሎና ተጫዋቾች ለባሎን ዶር የበለጠ ተስፋ አለው የምትሉት ማንን ነው? እሱም ብትነግሩ እንደስ ይለናል። ስላደመጣችሁን እናመሰግናለን።